ሰላም ስትልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የህዳር አራት ቀን 2018 ዓ ምት የምሽት ጣና ዜናችን ተጀምሯል። ዜናዎቹን የምራ መራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን ። ወልዲያ ዙሪያ የፋኖ ድል ተሰምቷል። የብልጽግናው ግነው ሰራዊት ወደ ፋኖ ያደረገው እንቅስቃሴ ወታደራዊ ገዥ ቦታ ለማስለቀቅ ቢሆንም ፋኖ በብርቱ ክንዱ በመመከት የብልጽግናውን ግናው ሰራዊት ከፍተኛ ኪሳራ አድርሶበታል። የፋኖ ምት የበረታበት ብልጽግና ግና በበኩሉ ጫካ ያለውም አማራ ነው ቤቱ የተቀመጠውም ያው አማራ ነው ብሎ በንጹሀን ላይ ከባድ መሳሪያ ጥቃት አድርሷል። ዜናችን በቀዳሚነት የሚያስደምጣችው መረጃ ነው። ዛሬ ጎጃም ላይ ብርቱ ትንቅንቅ ሲካሄድ ውሏል። ሰፊ ቀጠና በሸፈነው የዛሬው ጎጃሙ ትንቅንቅ፣ የብአዴን ካድሬዎችም ከፋኖ ጥቃት ማምለጥ አልቻሉም። ከደጀን እስከ ሸበል በረንታ አልፎ እስከ መርጦ ለማርያም የተደረገው ተጋድሎ የምሽቱ ዜናችን ዝርዝር ዘገባ ያዘጋጀበት የተጋድሎ መረጃ ነው፣ ይደመጣል። አዲስ አበባ ዙሪያ ደብረ ብርሃን ፋኖ ታላቅ ድል ያደረገበትና የብልጽግናው ሰራዊትም የተለመደውን ትልቅ የጦር ወንጀል የፈጸመበት ቦታ ነው። ኮሎኔል መንግስቱ በተስፋ መቁረጥ ስሜት ሆነው ሰላ ድንጋይ ምንድን ነው ሲሉ የተናገሩለት ቦታ ዛሬ የኮሎኔል አብይ አህመድን ሰራዊት ፋኖ በብርቱ መጥቶታል። ተጋድሎ ምን ይመስላል? የፋኖ መሪው በአንደበቱ ይገልጸዋል። ከዜናችን ይደመጣል። በቅርቡ ለአማራ ህዝብ ሲል ውድ ህይወቱን የከፈለውን አርበኛ ጌትነት መሳፍንት ተስፉን በተመለከተ አንጋፋው አርበኛ ጋሽ መሳፍንት ተስፉ ወቅት መልእክታዊ መልእክትና ጥሪ አቅርበዋል። አርበኛ መሣፍንት ተስቡ በመልእክታቸውም በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ብለዋል። ሙሉ መልእክታቸው የሳቱ ዜናችን በዝርዝር የተመለከተው ነው። እናስደምጣችኋለን የቀንዱን ህመም ለማከም ሌላ ዘዴ የፈልጉ ሲሉ ለተባበሩት መንግስታት ልዩ መልእክተኛ የተናገሩት ፕሬዚዳንት ኢሳያስ በሌሎች ኃይሎች የሚዘወሩ ቡድኖች ስላሉበት ቀጠናውን በልዩ ጥንቃቄ ተመልከቱት በማለት የብልጽግናውን ስርዓት ወርፈውታል። ቻይናዊው ዲፕሎማት በበኩላቸው የአስመራ ቆይታቸውን ውጤታማ ሲሉ ገልጸውታል። የአፍሪካ ቀንድ ጉዳይን የሚመለከት አጠር ያለ ዘገባ አሰናድተናል። ሰዓቱ ሲደርስ ይደመጣል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህን እና ሌሎች የግንባርና የትንታኔ ዜናዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ወልዲያ ዙሪያ ድል ተቀዳጀው የአማራ ፋኖ ብሔራዊ ኃይል ዓፄ ምኒልክ ህዝብ ሁለት ክፍለ ጦሮች በቅንጅት ባደረጉት ተጋድሎ ታላቅ ድል ተቀዳጅተዋል። ድሉን የተቀዳጁት የምስራቅ አማራኮር አንድ አሳምነው ክፍለ ጦር እና የምስራቅ አማራኮር ሁለት ዞብል አምባ ክፍለ ጦር ናቸው። የዓፄ ምኒልክ ህዝብ ቃል አቀባይ ክፍል የዕለቱን ተጋድሎ አስመልክቶ ለመገናኛ ብዙሃን በላከው መረጃ እንደገለጸው ተጋድሎ የተካሄደው ዛሬ ህዳር 4 ቀን 2018 ዓ ም ንጋት ጀምሮ ሁለቱ ክፍለ ጦሮች በጥምረት ባደረጉት ተጋድሎ ሲሆን የብልጽግናው ሰራዊት ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያን ለመቆጣጠር ተንቀሳቅሶ በነበረበት ሰዓት ነው ውጊያውን አካሂደው ድል የተቀዳጁት። የፋኖ የቅንጅት ውጊያ አቅሙን የተፈታተነውና ኃይሉን የቀነሰበት የብልጽግናው ሰራዊት የተሰዉበትንና የተጎዱበትን አባላቱን ይዞ ወደመጣበት ወልዲያ ዙሪያ ሊመለስ ችሏል። በተጋድሎ ያሳምነው ክፍለ ጦር ሶስተኛ ሻለቃና ዞብላምባ ክፍለ ጦር ሰባተኛ ሻለቃ በጥምረት የመጣውን ጠላት ከፍተኛ ሰብአዊ ኪሳራ አድርሰው ወደ መጣበት በመመለስ ቁልፍ ወታደራዊ ይዞታቸው የሆነችውን በቅሎ ማነቂያን ማስከበራቸውን ቃል አቀባይ ክፍሉ ተናግረዋል። የብልጽግናው ሰራዊት እንደተለመደው የፋኖን ክንድ መቋቋም ሲያቅተው ንጹሃንን ኢላማ ያደረገ መድፍ በማስወንጨፍና ድብደባ በመፈጸም በንጹሃን ላይ ጉዳት ከማድረስ ባሻገር ቤትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት በማድረስ በፋኖ የደረሰበትን ምት በቀል በንጹሐ ላይ አወራርዷል። ይህም የተለመደ የጦር ወንጀል ድርጊቱ መሆኑ ይታወቃል ሲል የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክ እዝ ቃል አቀባይ ክፍል አስታውቋል። ወደ ተከታዩ ዜናችን እናልፋለን። የብአዴን ካድሬዎች በፋኖ እርምጃ ተወሰደባቸው። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝብ በብአዴን ካድሬዎች እና የጸጥታ መዋቅር ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። በዛሬው ዕለት የደጀን ወረዳ ካድሬዎች ላይ እርምጃ የወሰደ ሲሆን በተመሳሳይ መርጦ ለማርያም ላይ ለከበባ የገባውን የብልጽግናን ሰራዊት ከባድ ኪሳራ አደርሶበታል። የደጀን ወረዳ ካድሬዎች ላይ የማያዳግም እርምጃ የወሰደው የጼ ቴዎሮስ ዚ 26ድተኛ ኮር 34ተኛ ክፍለ ጦር መሆኑን የገለጸው የኮሩ ቃል አቀባይ ክፍል ጥቃቱን ያደረሰው በተጠና ኦፕሬሽን መሆኑን አስታውቋል። የዕለቱን የጼ ቴዎሮስ ተጋድሎ አስመልክቶ መረጃውን ለመገናኛ ብዙን ያደረሰው የኮሩ ቃል አቀባይ የ26 ኮር 34ተኛ ክፍለ ጦር ዘንባራሽ አለቃ የጠላትን ካምፕ ከበባ በማድረግ አነጋጉ ላይ በፈጸመቸው የተጠና ኦፕሬሽን በርካታ የብልጽግናውን ሰራዊትና የወረዳውን ካድሬዎች እርምጃ ወስዳባቸዋለች ች ብሏል። የዘንባራሻለቃ ሻለቃ በሶስት አቅጣጫ በፈጸሙት ጥቃት ተገኑ ስለሺ የደጀን ወረዳ ኢንቨስትመንት ጽሕፈት ቤት ኃላፊ ብላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ እርምጃ ሲወሰድባቸው፣ ተሾመ ብርሌው፣ አስረሱ አዳሙ እሱ ባለው አልማውና አወቀ ቢተው የተባሉትን ጨምሮ ከ20 በላይ የሚልሻና የብልጽግና ሰራዊት እርምጃ እንደተወሰደባቸው የኮሮ ቃል አቀባይ ክፍል ገልጿል። 206ኛ ኮር ዛሬ የተቀዳጀው ድል የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴ ነው ሲል የገለጸው ቃል አቀባይ ክፍሉ የብልጽግናውን ስራ ስጋት ላይ የጣለው ሌላኛውን ፈጣን የከባ ጥቃት በማድረግ ስምንት የነፍስ ወከፍ መሳሪያ የወገብ ትጥቅ በ10 ሺዎች የሚቆጠር ተተኳሽ ወታደራዊ ቦርሳና ሌሎች ወታደራዊ ቁሳቁሶችን ከብልጽግናው ሰራዊት ላይ ስንረከብ ስምንት የሰራዊቱ አባላት ላይ ደግሞ እርምጃ ወስደናል፣ ብለዋል። ይህ በእንዲህ እንዳለ ፋኖ በአጼ ቴዎድሮስዝ መርጦ ለማርያም ላይ ድል መቀዳጀቱን አስታውቋል። የጣና ቴሌቪዥን የግንባር መረጃዎች እንደገለጹት በመርጦ ለማርያም በሌሊት ፋኖ ለማፈን የወጣው የብልጽግናው ሰራዊት በፋኖ በደረሰበት የደፈጣ ጥቃት ከፍተኛ ጉዳት አስተናግዷል፣ ብለዋል። የብልጽግናው ሰራዊት በአካባቢው ሚሊሻና ድማ ብተና አባላት እየተመራ ከመርጦ ለማርያም ተነስቶ ወደ ፋኖ ካምፕ ዘልቆ ለመግባት ሙከራ ያደረገ ቢሆንም ፋኖ ወሳኝ ቦታዎች ላይ ደፈጣ በመጣል በብልጽግናው ሰራዊት ላይ በከፈተው ተኩስ ወታደራዊና ቁሳዊ ኪሳራ እንዳደረሰ ተሰምቷል። ከቅርብ ጊዜ ወዲህ ፋኖን ለማጥቃት የሌሊት ዘመቻ የጀመረው የብልጽግናው ሰራዊት ዛሬም በምስራቅ ጎጃም ዞን ከመርጦ ለማርያም ከሌሊቱ ዘጠኝ ሰዓት ጀምሮ በሶስት አቅጣጫ ወደ ፋኖ ቀጠና ልዩ ዘመቻ ማድረጉን የገለጹት ምንጮቻችን በገባባቸው ሶስት ቀጠናዎች በፋኖ ጥቃት የተፈጸመበት ሲሆን በሶስቱም የግንባር ተጋድሎች በብልጽግናው ሰራዊት ላይ ከፍተኛ ወታደራዊና ቁሳዊ ኪሳራ ደርሶበታል ተብሏል። ከመርጦ ለማርያም ወደ ሸዊት ወንቢያና ጃን ገበያ ግንባር የገባው የብልጽግና ሰራዊት ሰባ አራተኛ ክፍለ ጦር በፋኖ በተደረገበት የፀረ ማጥቃት ውጊያ በርካታ ሰራዊቱ ሞትና ቆስለኛ መሆናቸው ተገልጿል። ፋኖ በከፈተው የፀረ ማጥቃት ውጊያ ለሰዓታት የቆየ የተኩስ ልውውጥ መደረጉን የገለጹት ምንጮቻችን በዚያ አውደ ውጊያ የብልጽግናውን 74ተኛ ክፍለ ጦር እየመሩ በሶስት አቅጣጫ ከወጡት የሚሊሻ አዋጊዎች መካከልም በፋኖ እርምጃ እንደተወሰደባቸው አስታውቀዋል። ምንጮቻችን አክለውም ከአመራሮቹ በተጨማሪ በርካታ የአድማ ብተናና የሚሊሻ አባላት እርምጃ እንደተወሰደባቸው ገልጸው ይህ የሆነው የብልጽግናው ጥምር ጦር በልዩ ዘመቻው ያሰበበት ቦታ ሳይደርስ በፋ ድንገተኛ ጥቃት መፈጸሙን ተከትሎ ነው። በሌላ ዜና በሸበል በረንታ ወረዳ የሚገኘው የብልጽግናው ሰራዊት በነጿ ላይ እየፈጸመ ያለውን ግፍ በመረዳት የብልጽግናን ኃይል በመክዳት ሶስት የሰራዊቱ አባላት አፋ በአጼ ቴዎድሮስ ዕዝ 201ኛ ኮርት 64ኛ ክፍለ ጦር በዛሬው እለት ፋኖን መቀላቀል ችለዋል። ፋኖን የተቀላቀሉት የስርዓቱ ወታደሮች በሰጡት አስተያየት በአማራ ላይ እየተፈጸመ ያለውን ግፍ እያየን መቆየት አልቻልንም። ከወገኖቻችን ጋር መሰለፍ አለብን። ቀሪ ጊዜያችንን ደግሞ ለአማራ ህዝብ መስዋዕት መክፈል አለብን። ብን ብለን ነው ወደዚህ የመጣ ነው ሲሉ መግለጻቸውን ፋኖ ሀብታሙ የሱፍ ተናግሯል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። ፋኖ ደብረ ብርሃን ላይ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በብልጽግናው አየር ወለድ ኮማንዶ ክፍለ ጦር ላይ ታላቅ ድል ተቀዳጅቷል። ከደብረ ብርሃን ከተማ ቅርብ ርቀት በምትገኘው ሰላ ድንጋይ ከተማ ዙሪያ የነበረውን ፍልሚያ ያካሄደው የደጃዝማች ተሰማ እርገጤ ክፍለት ነው የአፋር ሸዋ ጠቅላይ ግዛት ዝማመድ ቢሆን የኮር ቃል አቀባይ አርበኛ ምናሉ ከበደ ለጣና ቴሌቪዥን እንደገለጸው መነሻውን ከደብረ ብርሃን ከተማና ከሰላ ድንጋይ ከተማ በማድረግ ተገዶ የሚዋጋው የብልጽግናው ሰራዊት የአማራን ገበሬ ዝረፍ ብለው የላኩት ቢሆንም በደብረ ብርሃን ከተማ ቅርብ ርቀት ተጉለት አውራጃ ሙጃና ወደራ ወረዳ ሰላ ድንጋይ ከተማ ዙሪያ በስምንት ቦታዎች ላይ ነው ውጊያ ያደረግ ነው ብለዋል። ውጊያው የተካሄደባቸውን ቦታዎች አርበኛ ምናሉ ሲናገርም ታምረ ማርያም፣ ድንሽቅ መገንጠያ፣ ዋሻ መዳን፣ ያለም አካባቢ፣ አቧራ ግራ፣ ራምባ ኮረምቲት ደብተሮች፣ አባ ሀጉር እና ሰማጉር የተባሉ ቦታዎች ናቸው ሲል ተናግሯል። በእነዚህ ቦታዎች ፋኖ በወሰደ የደፈጣ ጥቃትና በሰቦ መምታት ወታደራዊ ጥበባችን ልጃዝማች ተሰማ እርገጤ ክፍለ ጦር የሶስተኛ ሻለቃና የአንደኛ ሻለቃ የገባውን ኃይል ሙሉ በሙሉ ማስቀረት ችለናል በማለት ገልጿል። የፋኖ ብርቱ ምት የበረታበትና በርካታ ኃይሉን ስለተመታበት ተጨማሪ ኃይል ከሞላሌ ከተማ ለማስገባት ሞክሮ እንደነበር የገለጸው አርበኛ ምናሉ ከበደ የ104ኛ ኮማንዶ ክፍለ ጦርን እንዲሁም ከጣር ማበር ከተማ የ103ኛ ኮማንዶ ክፍለ ጦርን ነበር ለማስገባት የሞከረው ሲል ገልጾ፣ ውጊያውም ከሌሊቱ 7 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ የዘለቀ መሆኑን አርበኛ ምናሉ ተናግረዋል። ወደ ወገን የገባውና ስምንት ቦታዎች ላይ በተደጋጋሚ የማያዳግምት የተመታውን የ104ኛ ክፍለ ጦር ሰራዊትን ለማገዝ የገባው የአንድ መቶ ሶስተኛ ኮማንዶ ክፍለ ጦር ወደ ኋላ እየተመለሰ ባለበት ሰዓት የአካባቢውን አርሶ አደሮች የሰበሰቡትን ሰብልና መኖሪያ ቤት በአብሪ ጥይት ማቃጠሉን ቃል አቀባዩ ተናግሯል። የብልጽግናው ሰራዊት በሚደርስበት ብርቱ ሽንፈት የተነሳ በንጹሐን ላይ የሚያደርሰው ጉዳት ከቀን ወደ ቀን እየከፋ መጥቷል። ፋኖ በአንጻሩ እየወሰደ ያለው አጸፋ ከሚጠበቀው በታች ነው ይባላል። በዚህ ጉዳይ የፋኖ ምላሽ ምንድን ነው ተብሎ ከጣና ቴሌቪዥን ጥያቄ የቀረበለት አርበኛ ምናሉ ከበደ ሲመልስም ጠላት እያደረሰ ያለው ጉዳት ከፍተኛ መሆኑ እውነት ነው። ፋኖም ግን ተመጣጣይ ቅጣት ያደረሰበት ነው ብለን እናምናለን ብሏል። ይህ የዕለቱን ተጋድሎ የብልጽግናው ሰራዊት የሚፈጽመውን የጦር ወንጀልና የፋኖን አጽፋዊ ምላሽ አስመልክቶ አርበኛ ምናሉ ከበደ የሰጠው ማብራሪያ ተከታትለን እንመለስ። አመሰግናለሁ አርበኛ ምናሉ እንደምንሰነበትክ ዛሬ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢዮኔን ክኮር በተለያዩ ግንባሮች ውጊያ ሲያደርጉ ሉዋል። እስኪ የዕለቱን የውጊያ ውሎች ልቀበል ሆንድ ማለት ነው አመሰግናለሁ ይድጋ ከአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነ የኮር ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደ ነኝ። እንግዲህ በዛሬ ሁለት ሸዋ ጠቅላይ ግዛት እዝ አንድ የግንባር ውሎ ደስ የሚል ዜና አለው። ይህ ነው። በዛሬ ሁለት የአብይ የዙፋን ጠባቂ የመቶ አራተኛ ኮማንዶ ክፍለ ጦር መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ በማድረግ ከሌሊቱ ሰባት ሰዓት ጀምሮ ወደ አይሶፌ ቀበሌ ግራና ቀኙን አስፍቶ ጉዞ አድርጓል ማለት ነው። በአጃና በኩል ና በዳንጩር በኩል በሚባሉ አካባቢዎች ማለት ነው። በዚህም ጠላት ወደ አይሶፌ የተንቀሳቀሰው ህዝብ ለመሰብሰብ እና እዛ አካባቢ ያለች አንዲት ግራር ሻለቃን ለማፈን ነበረ። በዚህም ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮርት ረጃ ዝማጅ ተሰማ እርገጤ ክፍለጦር አንዲት ግራር ሻለቃ እና የአካባቢው አባት አርበኞች በጋራ በመሆን በመጣበት እግሩ የመጣበትን ቦታ ሁሉ ደፈጣ በመያዝ ቀድሞ መረጃ ስለነበረ ደፈጣ በመያዝ ተቀብለውታል ማለት ነው። በዚህም ገብቼ ስብሰባ ሰበስባለው ህዝቡን ብሎ ያሰበው ሳይሳካለት ሬሳውና ቁስለኛውን ይዞ ወደኋላ መለሳለው ሲል ከኋላ ተቆርጦም ስለነበረ መውጫም እንደ አገባቡ መውጣት ባለመቻሉ ሌላ ኃይል ከጣር ማበር ወረዳ መቶ ሶስተኛ ክፍለ ጦርና ከመንዝ ሞላሌ ሌላ ኃይል መቶ አራተኛ እንደዚሁ አንድ ሻለቃ ከመንዝ ሞላሌ በመጨመር ለመውጣት ሞክረዋል ማለት ነው። በዚህም የጨመረው ኃይል ወደ ሰላ ድንጋይ አይሶፊ ያለውን ሀይል ለማስወጣት ወደ ሰላ ድንጋይ ሌላ እንደገና ሙከራ አድርጎ ነበረ። በዚህም ወደ ሰላ ድንጋይ ያሰፋው ሀይል ከሳሲት የነበረ ደጃዝማች የተሰማ እርገጤ ክፍለጦር አዋየው ሻለቃ፣ እና የአካባቢው ሰገነት ብርጌድ አባት አርበኞች እንዲሁም የመሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦር ብሩኬ ደምሴ ሻለቃ በጋራ በመሆን ወደ ሳሲት ያሰፋውንም እንደዚሁ እንዳመጣጡ ተቀብለውታል ማለት ነው። በዚሁም ጠላት ተፍጨርጭሮ በአይሶፌ ቀጣናም ያለው ሊወጣ ችሏል። በሳሲት በኩልም ያለው እንደዚሁ ለመውጣት ችሏል ማለት ነው። ውስጥ ላይ ይህንን እያደረገ ባለበት ሰዓት የፋኖን ዱላና በጥይት መቻል ሲያቅተው በአካባቢው ላይ ያሉ የማህበረሰብ ቤት በከባድ መሳሪያ አቃጥለዋል። እንደዚሁ አዝመራም የተከመረ አዝመራ የማህበረሰቦችን ማለት ነው አቃጥሎ ሄዷል። በዛሬ እለት ጠላት እንግዲህ ሰፊ ቁሳዊና አካላዊ ጉዳት ደርሶበት ቁስለኛውንና አስከሬኑን እየጎተተ ከሌሊት ሰባት ሰዓት የጀመረው ውጊያ እስከ ቀኑ ሰባት ሰዓት ድረስ ቆይቶ ጠላት እንግዲህ የፋኖን ዱላ እና ጥይት መቋቋም ሲያቅተው የአካባቢው ላይ ያለ የሲቪል ቤቶችን በከባድ መሳሪያ በድሽቃ በሞርተር አቃጥሏል። እንደዚሁ ሰብሎችን አቃጥሎ ሄዷል። ሲመለስም እንግዲህ በጠላት ላይ ከባድ አካላዊ ሰዋዊ እና ሰዋዊ ቁሳዊ ጉዳት ደርሶበት ከሌሊቱ ሰባ ሰዓት የጀመረው ውጊያ እስከ ቀኑ ሰባ ሰዓት ድረስ ፈይቷል ማለት ነው። በዚህም በአሁኑ ሰዓት ጠላት ወደ መጣበት ተመልሶ ወደ ሰላ ድንጋይ ካምፕ ገብቶ ይገኛል ጠላት በአሁኑ ሰዓት ያለኝ መረጃ ይህ ነው። ጊርጋ አርበኛ ምናሉ ከበደ ስለሰጠን ማብራሪያ እንዲሁም ስለተጋድሏችሁ ጣና ቴሌቪዥን ከልብ ያመሰግናል። እግዚአብሔር ስልን በመጨረሻ አንድ ጥያቄ ወደ አንተ ላቀርብ ፈልጋለሁ። እንግዲህ ከቅርብ ጊዜ ወዲህ የብልጽግናው ሰራዊት ከደረሰበት የበረታ ሽንፈት የተነሳ በንጹሐን ላይ የሚያደርገው ጭፍጨፋና ግድያ በጣም እየጠነከረ መጥቷል። ይህን በተመለከተ ደግሞ ፋኖ በዚህ ሰራዊት ላይ እየወሰደ ያለው የአጸፋ ምት ከሚያደርሰው ጉዳት አንጻር ተመጣጣኝ አይደለም እየተባለ ይነገራና በዚህ ጉዳይ ላይ ያላችሁ ምላሽ ምንድን ነው አርበኛ ምን አሉ መልካም እንግዲህ አንተ እንዳልከው እንደ አጠቃላይ የአገዛዙ ሰራዊት ብዙውን ጊዜ በገጠማቸው ግንባሮች ላይ ከአቅሙ በላይ ዱላ ሲደርስበት የፋኖን ክንድ መቋቋም ሲያቅተው በአካባቢው ላይ የሚያገኘውን የአማራ የሆነ ቁሳዊ ሚሆን ሰዋዊ ያገኛቸውን ነገሮች ያገኛቸውን እንስሳ ሚሆን ዛፍ ቢሆን አጥፍቶ ነው የሚሄደው። ይሄ ደግሞ የሁልጊዜ ስራው ነው ማለት ነው። እንደ አጠቃላይ ምናልባት በአሁኑ ሰዓት እየገጠመን ያለው ምንድን ነው? ብዙውን ጊዜ ጠላት የሚይዛቸው እና የሚገባባቸው ቦታዎች አሉ። በእነኛ ቦታዎች ላይ ውጊያ ያደርጋል። ውጊያ ሲያደርግ ሰራዊቱ ሲመታበት፣ መሳሪያ ሲማረክበት፣ የያዘው ቁስ ሲጠፋበት፣ ባገኘው አጋጣሚ ያገኘውን ማህበረሰብ ሁሉ እያጠፋ ነው የሚሄደው። ይሄ ደግሞ የሁልጊዜ ተግባሩ ነው፣ የሁልጊዜ ልማዱ ነው አማራን ለማጥፋት ከምድረገጽ ለማጥፋት የያዘው ቅር ነው። ምናልባት ይሄም በቅርቡ በነ ሽመልስ አብዲሳ የተናገሩት እና አብይ የተናገሩት ነው። አማራን ከምድረገጽ የማጥፋትና የማጥፋት ስራ እየሰሩ ያለበት ሁኔታ ነው ያለው። ለዚህ ደግሞ ምናልባት ብዙዎቹ በብዙዎች እንዳንተ እንዳልከው ጥያቄው ፋኖ ለምን አይደርስም ይባላል። ፋኖ ግን በየትኛውም ቦታ ላይ እየደረሰና እያደረሰ ጠላት እያደረሰ ያለውን ግፍና መከራ እየተቋቋመ የሕዝባችንም ጥያቄ እየመለሰ ነው ብለን ነው እኛ ምናምነው። እጅግ አድርገን እናመሰግናለን። እንግዲህ የፋኖ ብርቱ ክንድ በጠላት ብልጽግና ሰራዊት ላይ የሚያደርሰው ብርቱ ክንድ እጅግ እየጎዳው እንደሆነ ይታወቃል። እነሱም እንግዲህ እየፈረሱ ይገኛሉ። ስለሰጠህን ማብራሪያ፣ ስለተጋድሏችሁ ከልብ እናመሰግናለን። አርበኛ ምን አሉ ከበደ፣ እጅግ አድርገን እናመሰግናለን። ወንድማረም ክቡራትና ክቡራን የህዳር አራት ቀን 2018 ዓ.ም የመሸጥ ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በትንንሽ እውነቶች ትልልቅ እውነቶችን አትሽጡ። አርበኛ መሣፍንት የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝ ሰሜን አምባራስ ክፍለ ጦር አዛዥ የነበረው አርበኛ ጌትነት መሣፍንት ተስፉ መስዋዕቱን ተከትሎ አባቱ አንጋፎ አርበኛ መሣፍንት ተስፉ ለአማራ ህዝብ መልእክት አስተላልፈዋል። ለፋኖም እንዲሁ ወቅታዊ ጥሪ አቅርበዋል በበረሃ እየተንከራተትኩ ያሳደግኩትን ልጅን በእርጅና ዘመኔ በሞት መነጠቄ ቢያሳዝነኝም ለአማራ ህዝብ ህልውና ሲል የተከፈለ መስዋዕት በመሆኑ ሐዘኔን እቋቋመዋለሁ ሲሉ በመልእክታቸው የገለጹት አርበኛ መሣፍንት ተስፉ የአማራን ህዝብ መከራ ለማሳጠረም ፋኖ አንድነቱን መስርቶ በጋር አላማ እንዲታገል ሲሉ ጥሪ አቅርበዋል አርበኛው የልጃቸውን መስዋዕት አስመልክቶ ያስተላለፉትን መልእክት እንደወረደ እናቀርብላችኋለን የምወዳችሁ የማከብራችሁ አንድያ ህይወቴን ለመስጠት የተዘጋጀውላችሁ የመኖር ሚስጥር የሆናችሁ የአማራ ህዝብ እንዲሁም ኢትዮጵያውያን በሙሉ የከበረ ሰላምታ ይድረሳችሁ። ከኔ አብራክ የተወለዱ ልጆቼ የአማራ ህዝብ የመንፈስ ልጆች አርበኛ ጌትነትና አርበኛ ግብር መስዋዕት የተሰማችሁን ሐዘን ከፍተኛ እንደሆነ በተለያየ መንገድ ደርሶኛል። በእርግጥ ሐዘኑን የጀግና አባት፣ ለሀገር የቆሙ አላፍጣይ አባት፣ ሁሌ በበረሃና ስደት ሆኖ ያሳደገ አባት ሆናችሁ ስታስቡት እጅግ መሪር ነው። ግን ደግሞ ጣፋጭ መሪር ነው። ሁኔታውን መሪር የሚያደርገው ለአማራነትና ለሀገር በሚደረግ የ ቤት መስዋዕትነት ውስጥ ካብራክህ የወጡ ጀግና ልጆችን በርጅና ዘመንህ እያጣ ስትር ነው። ይህ ራስን ለትግል አቅርቦ እንደ መሥዋት አይደለም። ይህ በጦር ሜዳ ተፋልሞ እንደ መቁሰል አይደለም። ይህ መሸነፍና እንደ ማሸነፍ አይደለም። እጅግ ጥልቅ ጀግንነት የሚጠይቅ እንጂ ሆኖም ግን እኔ አባታችሁ ይህንን መራር ሀቅ ወደ ጣፋጭነት የምቀይረው ከአባቶቼ በወረስኩት ለህዝብ፣ ለነጻነት፣ ለእምነት፣ ለሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት የሚጠይቅ መስዋዕትነት እንደሆነ ስለማምን ነው። የተከበራችሁ ወገኖቼ ሐዘን ገብቶታል ብላችሁ እንዳታስቡ። ምክንያቱም በልጆቼ መስዋዕት ውስጥ ሁሌ የሚታየኝ የአማራን ህዝብ ወደ ክብሩ ሲመለስ ነው። ሀገር የኢትዮጵያ ከባንዳዎች እጅ ወጥታ የቀደመው ክብሯ ተመልሶ በዓለም ፊት ከፍ ብላ መታየት ታይቷ ነው። የኢትዮጵያ ህዝብ በሚያምነው እምነቱ በነጻነት አምልኮ የሚመኛትን መንግስተ ሰማያት እወርሳለሁ ብሎ በሙሉነት በሀገሩ ሲኖር ማየት ነው። በአሁኑ ሰዓት ለአማራ ህዝብ እና ለሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚቃትቱበት ዘመን፣ ሴት ልጆች ድረሱልኝ በሚሉበት ዘመን፣ አዛውንት የሚያደርጉት አጥተው በሚያለቅሱበት ዘመን፣ ክርስቲያኖች ሰው አውጣለን እያሉ በሚማጸኑበት ዘመን የሚከፈል እንቁ መስዋዕትነት ነው። መለኪያም የለውም። የምወዳችሁ የአማራ ህዝብ ሆይ በልጆች መቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብሮት እጠይቃለሁ። አንደኛ በትንሽ እውነቶች ትልልቅ እውነቶችን አትሽጡ ወይም አትግደሉ። ይህ ማለት ማንኛውም ሰው የሚያነሳው እውነት ይኖረዋል። ለምሳሌ ራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብሩን መጠበቅ የራሱን የትግል ስልት መቀየስ የሚባሉ እውነቶች አሉት። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት አገርና ህዝብ ሲኖር ብቻ ነው። ስለ ሀገር፣ ስለ ህዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር ትንንሽ እውነት ናቸው። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነትን መግደል ነው። ይህ የአማራነት መገለጫ አይደለም። የአባቶቻችን አደራ እንዲህ እንደ እንስሳ እንድንኖር አይደለም። ልጅን ጌትነትን የተሰዋው እሱ ለትልቁ እውነት ሲኖር ለትንንሽ ነገር የሚኖሩ የባንዳዎች አስተሳሰብ ውጤት ነው። ሁለተኛ፣ የአማራ ህዝብ መዳኛ የሆነውን ትጥቃችሁን ወይም አንድነትን በወሬ በሴረኛ በስሜታዊነት ባለማወቅ በስርዓት አልበኝነትና በራስ ወዳድነት አትናዱት። አማራ ትልቅ ህዝብ ነው። ትልቅነቱ የሚመነጨው በአማኝነቱ በታማኝነቱ ነገርን ከስሩ በማየቱ ወይም ማስተዋሉ በማገናዘቡና ትልቁን እውነት ይዞ በአንድነት ጠላትን በማሸነፉ እንጂ ሰው ሆኖ በመፈጠሩ ብቻ አይደለም። ሦስተኛ የተግባር ሰው ሆኑ፣ በጣም ቀላሉን መንገድ አትምረጡ። በጣም ቀላሉ መንገድ መናገርና መተቸት ነው። ይህ ለአማራነት አይመጥንም። አማራነት ለሚያውቁት እውነት በመመነን ወይም በመኖር ነው የሚገለጸው። የወንድምን ሌብነት ጨዋ በመሆን አሳየው፣ እንዳይሰርቅ ስርዓት በመዘርጋት አግዘው፣ በመምከር አስተምረው እንጂ እንደ ሰይጣን ቆሻሻ ቃላቶችን በመጠቀም አይሁን። ተግባርህ እንጂ ስድብህ እንዳላስተማረ አይተዋል። አራተኛ የተሰዉ ልጆችን በዱር በገደል ለናንተ የሰዉ እህት ወንድሞቻችሁንና በትግል ላይ ያሉ አርበኞችን የምትወዷቸው ከሆነ የሚከተሉትን ጥያቄዎች በውስጣችሁ ሁልጊዜ አንሱ የኔ ልጅ ጌትነትና ሌሎች ፋኖች ስለ ወገናቸው ቃል እንደገቡት እናንተ የሚጨፈጨፈው አማራ እንዲድን ምን ቃል ገባችሁ? የኔ ልጅ ጌትነትና ስለ አማራ የተሰዉ ፋኖች የገቡትን ቃል በማክበር አንደኛ ሕይወታቸውን እንደሰጡ እናንተስ ምናችሁን መሥዋዕት አደረጋችሁ ወንድሞቻችሁ በየበረሃው እየተሰዉ እኛ አንድ ሆነን እንዳንታገል የሚያደርገን ኃይል ከአማራ ሕዝብ በልጦ ነው? አማራ ችግር የመፍታት ጥበብ አጥቶ ነው? አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነው? ወይስ በሴት ልጆቹ ጡት መቆረጥ ተደስቶ ነው? እነዚህን ጥያቄዎች መልሳችሁ አንድ ኃይል የገነባችሁ ዕለት የልጆችን ደም እንደመለሳችሁልኝ እቆጥረዋለሁ። የተከበራችሁ ወገኖቼ፣ እኔ እድሜ ልኬን ስታገል ኑሬ የቀረኝ እድሜ አጭር ነው። በሕይወት እስካለው ድረስ ለሕዝቤ የራሴን መሥዋዕት አድርጌ አቀርባለሁ። ለመላው አማራና ኢትዮጵያውያን የማስተላልፈው ትልቅ መልእክት ይህ በፈጣሪ አምሳል የተፈጠረን ሰው እየቀነሰ ሰው የሚተክል እምነት የሌለው ሀገር የሚጠላ የሰው ህመም የማያመው በሰው ልጅ ሞት የሚሳለቅ ገድሎ በሬሳ ላይ የሚቀልድ ሥርዓት እስካልተወገደ ድረስ የቅደም ተከተል ጉዳይ እንጂ ማንም እንደማይተርፍ ላረጋግጥላችሁ ወዳለሁ ነው። በመሆኑም የአማራ ልጆች የሆናችሁና ለግል ጥቅማችሁ ስትሉ ከመንግስት ጋር ሆናችሁ ወገናችሁን የምትገድሉ አማራዎች ሰማይ ዝቅ መሬት ከፍ ቢል አማራ ማሸነፉ ስለማይቀር የእኛ ህይወት ሕያው ሁኖ በወርቅ መዝገብ ሲመዘገብ እናንተ በምትሞቱለት ጥላታችሁ ተገድላችሁ የውሻ ሞት ሞታችሁ ልጆቻችሁም የባንዳ ልጆች ተብለው ሲወገዙ እንዳይኖሩ ከወንድሞቻችሁ ጋር ይቅር ተባባሉና ባንድ ተሰለፉ። የውስጥ ባንዳዎች መርሳት የሌለባችሁ ጀግናን ስትሰዉ ሕያው ታደርጉታላችሁ እንጂ አትገድሉትም። ይልቁንም እናንተ የውሻ ሞት ስለምትሞቱ ጀግናን ጠብቁና ራሳችሁን ካደጋ ጠብቁ። በመጨረሻም የአማራ ብርቅዬ ልጆች ሆናችሁ ነፍጥ አንስታችሁ በተለያየ መስመር የምትታገሉ ፋኖዎች የአማራ ህዝብ ጣፈንታ በእጃችሁ ነው። የአማራ ህዝብ ከጎናችሁ በመሆን ዓለምን ያስደመመ ንቅናቄ ከተደረገበት ከሁለት ዓመታት በኋላ ያለው የአማራ ስቃይ የታሪካችሁ አካል ነው የሚሆነው። አደናቅፎ የጣላችሁን መንገድ አትከተሉ። ስለሆነም በአጭር ጊዜ ውስጥ አንዱ ናችሁ እንድትታገሉ በተሰዉት ሁለት ልጆቼ ለአማራ ሲሉ በተሰዉ መላው የአማራ ፋኖ ታጋዮችና በመላው የአማራ ስም ጥሬን አስተላልፋለሁ። አርበኛ መሣፍንት ተስፉ። ወደ መጨረሻው የትንታኔ ዘገባችን እናልፋለን። የቀንዱን ህመም ለማከም ሌላ ዘዴ ፈልጉ ኢሳይያስ። የአፍሪካ ቀንድ ህመም ሊድን የሚችለው አሁን እየተሄደበት ባለው መንገድ ሳይሆን ሌላ ዘዴን በመጠቀም መሆኑን የኤርትራው ፕሬዚዳንት ኢሳያስ አፈወርቅ ተናገሩ። ፕሬዚዳንቱ ይህንን የተናገሩት የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛን በጽህፈት ቤታቸው ባነጋገሩበት ወቅት ነው። የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሚስተር ጓንኮንግ በአፍሪካ ቀንድ የሚያደርጉትን ጉብኝት ቀጥለው ዛሬ አስመራ የገቡ ሲሆን በቀጠናው ጉዳይ ዙሪያ ከፕሬዚዳንት ኢሳያስ አፈወርቂ ጋር መወያየታቸው ታውቋል። በውይይታቸውም የአፍሪካ ቀንድን አሳሳቢነት ፕሬዚዳንት ኢሳያስ በግልጽ አስረድተዋል። ፕሬዚዳንት ኢሳያስ በማብራሪያቸው የተባበሩት መንግስታት ድርጅት በአፍሪካ ቀንድ ሰላምን ለማረጋገጥ እያደረገ ያለው ጥረት ውጤታማ ስላልሆነ አዲስ መንገድ ሊከተል ይገባል ሲሉ ተናግረዋል። ፕሬዚዳንቱ ለዚህ ንግግራቸው ያቀረቡትን ምክንያት ሲገልጹ ምክንያቱም አህጉራዊና ቀጠናዊ ድርጅቶች በሌላ ኃይል ይዘወራሉ በማለት ነው። ፕሬዚዳንቱ አህጉራዊና ቀጠናዊ ድርጅቶች በሌላ ኃይል የሚዘወሩ ናቸው ሲሉ የተናገሩትን በግልጽ በስንባይ ጠቅሱም በርካቶች በእርካቶች ንግግራቸውን ከተባበሩት አረብ ኤሚሬቶችና ከብልጽግናው ስርዓት ጋር አያይዘውታል ኤርትራን ለ35 አመታት የመሯት ፕሬዚዳንት ኢሳያስ ከወራት በፊት በሰጡት ቃለምልልሳቸው የብልጽግና መሪዎች የተባበሩት አረብ ኤሚሬቶችን ፍላጎት ተቀብለው ቀጠናው ሊያተራምሱት ነው ማለታቸው ይታወሳል። ቀንዱ መረጋጋት ሌላ መፍትሄ መዘጋጀት እንዳለበት የገለጹት አቶ ኢሳያስ መፍትሄ ያሉትን ግን ከመግለጽ ተቆጥበዋል። ፕሬዚዳንቱ በዚያ ቃለ ምልልሳቸው ላይ የተባበሩት አረብ ኤሚሬቶች የአፍሪካ ቀንድ ብቻ ሳይሆን የምስራቅ አፍሪካ ወደቦችን በሙሉ መቆጣጠር ነው የሚፈልጉት በማለት የብልጽግኑ አገዛዝም ለዚህ የሰው አገር ፍላጎት ሲል በባህር በር ምክንያት ቀጠናውን ወደ ትርምስ እያስገባ መሆኑን ነበር የተናገሩት። ፕሬዚዳንት ኢሳያስ በቅርቡ በግብጽ ባደረጉት ቆይታም እንዲሁ በተመሳሳይ ኢትዮጵያ፣ ሶማሊያ እና ጅቡቲን በስም በመጥቀስ የቀጠናው የስጋት ምንጭ መሆናቸውን ገልጸው ነበር። ከቀደሙ የፕሬዝዳንት ኢሳያስ ንግግሮች በመነሳት ለአንቶኒዮ ጉተረዝ ልዩ መልእክተኛ ጓን ኮንግ ባቀረቡት ሪፖርታቸው ላይ በሌላ ኃይል የሚዘወሩ ናቸው ሲሉ የገለጿቸው የብልጽግናው ሊቀመንበርና እሳቸው የሚመሩትን ፓርቲ ሳይሆን እንዳልቀረ የፖለቲካ ተንታኞች ይናገራሉ። የብልጽግናው ሊቀመንበር የአፍሪካ ቀንድን ወደ ለየለት የቀውስ ቀጠና ለማስገባት እየተንቀሳቀሱ መሆኑን ከአቶ ኢሳያስ በተጨማሪም ሌሎች የጎረቤት ሀገራት መሪዎችና ምሁራንም በስጋትነት መናገራቸውን ይታወሳል። በተለይም ኬንያውያን የብልጽግናውን ቀውስ ድግስ በመስጋት ቱርካና ሐይቅ አቅራቢያ ወታደራዊ ሰፈር መገንባቱን ትናንት መዘገባችን ይታወሳል። የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሆነው በቅርቡ የተሾሙ ቻይናዊው ዲፕሎማት ወደ አፍሪካ ቀንድ ጉብኝት እንዲያደርጉ አስገዳጅ የሆነው በብልጽግናው ሊቀመንበር ምክንያት በቀጠናው የተለኮሰው የቀውስ ረመጥ ነው። ለወትሮም ቢሆን ተሰባሪ ተብሎ የሚጠቀሰው የቀይ ባህር ተዋሳኝ የሆነው የአፍሪካ ቀንድ ከኢትዮ ኤርትራ ጦርነት መጠናቀቅ በኋላ አንጻራዊ ሰላም አሳይቶ ነበር። በሶማሊያ የአልሸባብ መፈጠር ይልቅ በኢትዮጵያ ብልጽግና ፓርቲና ሊቀመንበር ወደ ስልጣን መውጣታቸው ቀጠናውን በክፉ እንዲቀረጽ አድርገውታል። ይህ የብልጽግናው ሊቀመንበር አካሄድ በአፍሪካ ሁለተኛዋን ግዙፍ የህዝብ ቁጥር ያላትን አገር ብቻ አተራምሶ እንደማይቀር የተረዱት የተባበሩት መንግስታት ድርጅት ዲፕሎማቶች ጉዳዩን በትኩረት ማየትና መከታተል ጀምረዋል። ቀስ አሜሪካም ሆነች የተባበሩት መንግስታት ድርጅት ጣልቃ እንዲገቡ እየጠየቁ ነው። ዓለም የሚጨነቅበትን የትርምስ በር የከፈቱት የብልጽግናው ሊቀመንበርና አጋሮቻቸው ግን ጉዳዩን በስኬት መንዝረው ዓለም የሚነጋገርብን ሆነናል ብለው በውድቀታቸው ሲኩራሩ ይታያሉ። የተከበራችሁ የአዲስ ድምፅ አድማጭ ተመልካቾችና ተከታታዮች ሚዲያችን ከሕዝቡ እውነተኛ ዓላማ ጎን በመቆም በዘርፉ እያበረከተ ያለውን አስተዋጽኦ እንደምትገነዘቡት እናምናለን። በመሆኑም ሚዲያችን በተለይ ላለፉት ስምንት ዓመታት ዘርፈ ብዙ መከራ እየደረሰበት ያለውን የአማራ ሕዝብ ራሱን ከጥቃት እንዲከላከል ከመቀስቀስ ጀምሮ እስከ ማደራጀት የበኩሉን አስተዋጽኦ አድርጓል። አዲስ ድምፅ ሚዲያ በተለይ ዛሬ ለተቀጣጠለው የአማራ የህልውና ትግል እጅግ አስፈላጊ መሆኑን በመረዳት በኖቨምበር 15ና 16 በሚያደርገው የፈንድራይዚንግ ዝግጅት ላይ በመገኘት የበኩሎትን አስተዋጽኦና ድጋፍ እንዲያደርጉ በአክብሮት ጋብዘነዎታል። ዝግጅቱ በዋሽንግተን ዲሲ ሰዓት አቆጣጠር ከቱፒኤም ጀምሮ በዙም ይካሄዳል። ዙም ሚቲንግ አይዲ 561 640 3703 ፓስኮድ ኤቲኤ ጄኬ ሲክስ ዜንድ በሌሎች የድጋፍ አማራጮች ዜለና ካሻፕ 4 472 44 39 ፔፓል ኤ በለውዲ አት ያሆ ዶት ኮም በጎፈንድሚ እንዲሁም በቋሚነት በየወሩ ድጋፍ ለማድረግ አዲስ ድምፅ ዶት ኮምን ይጠቀሙ። ለድጋፍና ትብብሮ እጅግ አድርገን እናመሰግናለን። አዲስ ድምፅ የህዝብ ልሳን